ዛሬ ሀይሚና ቡራ ነጭ በነጭ ማች ለብሰው አብረው ሲመጡ ሲተቃቀፉ ትልቅ እየ ተስፋ ነበር መልካም ዜና ያበስሉናል ብዬ። ምክንያቱም ነጭ ነገር እንደምታውቁት የደስታና የተስፋ ነው። ነገር ግን መጨረሻውን ሳይ፣ ውስጤም በጣም ነው ያመመኝ። ምንም እንኳን እነሱ ስለ መለየት ቢያወሩም ይምረር የሚጣፍጥም ለእኔ አብረው መምጣታቸው ትልቅ እየ ተስፋ አለው። የዛሬ ቪዲዮዋቸውን እንዳየውት ከሆነ አለመደማመጥ፣ አለመከባበርና መናናቅን ነው የሚያሳየው። ይህ ሁሉ ደግሞ የሆነው የነዛ የከርከሮ ሴራ ነው። ቢሆንም ግን ሀይሚና ቡራ ዛሬ ላይ እንደዚህ ቢሆኑም ለጊዜው ነው እንጂ እስከ መጨረሻው ይቀጥላል ማለት አይደለም። በመጀመሪያ ደረጃ ትናንትና የተፈጠረው ነገር ሁላችሁም ማየታችኋል። ዳኒ ለሀይሚ ምን እንዳሳያት፣ ምን እንዳላትኝ ያን ነገር ኃይሜ ይሄ እንዳታምኙ በተለያየ ቪዲዮ ወይም መልእክት ሚሴጅ አረግልሽ ነበር። ያ ነገር አልደረሰሽውን ወይንም ሳታዩ ቀርተሽውን ባላቅም፣ ዛሬ ያን ነገር ለመጠየቅ ከቡራ ጋር ተገናኝታ ነበር። እኔ ብዙ ጊዜ የምመኘው ምንድ ነው ቡራና ሀይሚ አንድ ላይ ተገናኝተው ነገሮች ይፈታሉ ነገሮች መልካም ነገር ይሆናል ይረጋጋሉ፣ በቃለኛም መልካም ዜና ይነግሩናል ያበስሩናል ብዬ ነበረ የምጠብቀውኝ ና። እዚህ ጋ ግን እያየሁት ያለው ነገር አንዳቸው በረድ ሲሉ አንዳቸው ይግላሉ። አንዳቸው የሆነን ሰው ለመስማት ወይ ይቅርታ ለመጠየቅ ሲፈልጉ ያኛው ሁለተኛው አካል ደግሞ ሌላ ሀሳብ ያመጣልና ዛሬም ያን ነገር ነው ያየሁበት። የሀይሚ መልሶች፣ የቡራ መልሶች የዛሬዎቹ በጣም ከባድ ነበሩ ማለት እዚህ ጋር ኮ ዛሬ ቡራ በትትና ነበር። ሀይሚ እያዋራሻለሁ ማለት በጣም ነገሮች ሀይ ባይወጡ ደስ ይለኛል ምክንያቱም እዚህ ጋር ለቦራ እየተሰማ ያለው ምንድን ነው? ሳሙንቱን ሁሉ ይቅርታ ጠይቅሻለሁ። ሲቀጥል ዳኒ ያሳየሽ እኔ ተናግሬ ያለሁ ከአንድ ዓመት በፊት የተፈጠረ ነገር ነው። ለሀይሚ አመጥቶ እያሳያት ያለው ፎቶ ደግሞ ፎቶሾፕ የተሰራ ነው። ለእኔ ብትልኩልኝ ወይንም ሶሻል ሚዲያ ላይ ብለጥፉት በጣም ብዙ ሰዎች ፎቶሾፕ ላይ በጣም ጎበዝ የሆኑ ሰዎች አሉ፣ ኢዴቲንግ ላይ እና ያንን ፎቶሾፕ አድርጎ ያመጣልሽን ና ከአንድ ዓመት በፊት ያወሩትን ያን ነገር አመጥቶ ለአንቺ ሲያሳይሽ የዚህን ያህል መከራከር የለብሽም ብዬ ማስ ያስበው ቡራን ማለት ነው። ሲቀጥል ደግሞ በቃ ለን የተገባቡት ምንም መደማመጥ አልቻሉም፣ መከባበር አልቻሉም። ንቀት ነበረ ሁለቱም ጋር ማለት አለመከባበር፣ ንቀት እንደሚያሳዩ አደለ ሀይሜ የምመልሳቸው መልሶች። ቡራም ደግሞ በተቃራኒው እንደዚህ ከሆነ ቆይ አሳይሻለሁ፣ ገና ብዙ እርምጃዎች እንራመዳለሁ። የራስሽ ጉዳይ ኔም ባንቺወት አያገባኝም። እንደዚህ አይነት ነገሮች ነበር ሲያንጸባርቁ የነበረው። እነ ዳኒ ደግሞ የሚፈልጉት ነገር ይሄ ነበር፣ ገባችሁ አደለ ሁለቱ ምስጢረኞች ተመሳጥረው ይሄን ነገር ነበር እያደረጉ ያለው እና ሀይም ደግሞ የምመልሻቸው መልሶች አይደለም ማለት በተለይ ለወንዶች በጣም ያበሰጫሉ። ማለት አንዳችሁ ቢያንስ በረድ ብላችሁ ነገሩን ለመስማት መሞከር ነው እንጂ ያለባችሁ። ኢቨን እንኳን ቡረ ከዚህ በፊት ቀለበት አድርገሽኮ ዝም ብዬሻለሁ ምናምን ብሎ ያን ነገር ራሱ እስከ ማንሳት የደረሰበት አጋጣሚ ነው፣ ግን ይሄ ያለፈ ጉዳይ ነው። እዚህ ጋር ዳኒ በሃይሚ ህይወት ላይ ወፍ ምንም ነገር ምንም ነገር አያደረግም። ሃይሚዬ ማለት ነው ማለት ለዳኒ መከራከር የለብሽም። እንደገና ደግሞ ቡራም ተመሳሳይ ለሶሲ መከራከር የለብንም። በእርግጥ ዛሬ እግዚአብሔር ይመስገን የሶሲ ስም ራሱ አልተነሳም፣ ከመጀመሪያ በስተቀር ማለት ነው እና ግን ቢሆንም ዳኒ ለአንቺ ያሳየሽ ነገር የውሸት መረጃ መሆኑን ወይንም ከአንድ አመት በፊት የሆነ ነገር ነው ማለት በዛ ሰዓት አንቺ እና ቡራ ፍቅር ውስጥ አልገባችሁም። ገባችሁ አደለ? ኦዲየንስ እንድትገናኙ አረጋችሁ እንጂ ፍቅር ውስጥ አልገባችሁም። ሲቀጥል ደግሞ ማውራታቸው እኮ ኖርማል ነው። ዳኔ አመቱ ጢቅ አርጎ ጭንቅላትሽን በውሸት ሞላው እንጂ ኖርማል እኮን የሆነ ጓደኛ ከጓደኛችሁ ጋር አታወሩም? ቤተሰብ ኖርማል ጓደኛችሁ አታወሩም? ሲቀጥል ደግሞ ፔስ ፍሬንድ አያስፈልግም። ጓደኛና የሆነ ፔስ ፍሬንድ የተለያዩ ናቸው። ሁሉን ነገር የምነግሩት፣ የምታማክሩት የወንድም የሴትም አያስፈልግም። ማለት ግንኙነት ውስጥ ፍቅር ውስጥ ከገባችሁ በኋላ ቦራ ሀይሚዬም ማትፈልገው ነገር ምንድን ነው በቃ ኢቲ ሶስና የምትባል ሴት ማየት አትፈልግም ከአንተ ጋር ይሄን በደንብ ማወቅ መቻል አለብ ከህይወቱ ማራቅ አለብህ እሷን ሀይሚዬም ደግሞ ዳኒ ምንም አይጠቅምሽም ዛሬ ሼር ያደረገውን አያታችሁ ከሆነ ቤተሰቦቼ ይሄ ላንቺ አይገባሽም ደም ነበረ በቃ እኔ ያለሁልሽ ከጎንሽ እኔ ያለሁልሽ ምን ማለት ነው እኔ ያለሁልሽ ማለት ሀይብይ ማለት ነገሮችን በደንብ በጥልቀት ማየት አለብሽ ማለት። ቡራ በኒወት ውስጥ አንተ አያገባህም ምን አገባህ ምናምን ሳይሆን ይሄ ንቀትን ነው የሚያሳየው። አንድ ሰው ስትዋደዱ፣ ስትከባበሩ ነው ሁሉም ነገር መልካም ሊሆን የሚችለው። ነገሮችም ትልቅ የሆነ ነገር እራሱ በጣም ቀላል ማድረግ ሲምፕል ማድረግ ይቻላል አደለም። በቃ ነገር ተፈጠረ። ፕራንክ ነው አለሽ ቡራ፣ ፕራንክ መሆኑን ተቀበይ፣ ይቅርታውን ተቀበይ። ቡራም ደግሞ ሌላ እርምጃ መራመድ የለበትም። በጣም አይታችሁ ከሆነ ቤተሰብ፣ ዛሬ ሀይቢና ቡራ በጣም እየዛቱ ነበረ። ጭራሽ ሌላ ኬዝ ውስጥ ለመግባት አቅደዋል። ኢቨን እንኳን በቃ የራስሽ ጉዳይ ከዚህ በኋላ ይቅርታ አልልሽም እንዳደውይልኝ። ሀይቢም ተመሳሳይ፣ አንተም የራስህ ጉዳይ ይቅርታ አልልህም እንዳደውልልኝ፣ ጭራሽ ገና አሳይሃለሁ ምን ያህል እርምጃ እንደምራመድ እየተባባሉ እልህ እየተግባቡ ፉክ ፍክር የፉክክር በረት ሳይዘጋደረ ይባላል። እኛ አገር ማለት ነው። በርም በረትም ማለት ትችላላችሁ። የክፍለ ሀገር ልጆች ታውቁታላችሁ ብዬ ነው። እኛና እናንተ ፉክክሩ ስትገቡ ለጠላት ቆ ሰዎቹ መንገድ እየከፈታችሁ መሆኑን አስቡትኝ። እነሱ ጭራሽ ምንም መልፋ ሳይጠበቅባቸው፣ እንዴት ብዬ ልንገራችሁ፣ በአስፋልት ላይ ወክ እንደ ማድረግ ያክል ነው። እናንተ በመሀከላችሁ የዚህን ያህል ስፋት አለመግባባት ከተፈጠረ በመሀከላችሁ ላይ ትልቅ እየከፍተት ይፈጠራል። የፈለገ ሰው ይገባል ይወጣል አለምንም ችግር ማለት ነው። ገባችሁ አይደለም? ሃይሚዬ ተረጋጊ የኔና ተረጋጊ። ሰው የሆነ ሰው እኮ ሊጎዳ ይችላል ምናምን ማለት ከዚህ በላይ ኢቨን እንኳን የሆነ ሰው እኮ አይደለም፣ ፕራንክ ብሎ ሰርቶ ሌላ ነገር አገር ውስጥ ራሱ ገብቶ እኮ ይቅርታ ይደራረጋል እንዴ? ሰው የሰው ነፍስ እኮ ጠፍቶ ይቅርታ ይደራረጋል። ይሄን ማወቅ መቻል አለብሽ። ነው ወይንስ እናንተ ከመጀመሪያው ማለት ሰበብ ነበር እየፈለጋችሁ የነበረው። እኔ እንደዛ የዛሬ ቪዲዮ አበሳይቶኛል። ይቅርታ አድርጉልኝ። ማለት መጨረሻው ምናምን አይታችሁ ከሆነ በሚመላለሱት መልስ እኔ ውስጤ ቆስሏል፣ ውስጤ ደምቷል። ማለት በተስፋ ነበር ስጠብቅ የነበረው። እንዲሁም ዳኒ ከህይወታቸው ከራቀ ሀይሚና ቡራ ብቻቸውን የመገናኘት እድል ከተፈጠረላቸው በቃ ነገሮች ሰላም ይሆናሉ። አውርተው በጣም ቀላሉን ነገር ከባድ አደረጉትኝ። አውርተው ነገሩ ይፈታል ብዬ ስጠብቅ ጭራሽ መለያየት ደረጃ። የራስሽ ጉዳይ፣ የራስሽ ጉዳይ። በኒዮታ ያገባሽም በእኔ ህይወት አያገባህም። ምን ማለት ነው ይሄ? በጣም ያስጠላል። ቤተሰቦች፣ በተለይ ደግሞ ሀይሚዬ፣ ፕሊስ ማለት አግባብ ያሉ ነገሮች ለማለት ለመናገር ሞክር። የዛሬው እኔ በሁለታችሁም አልደግፋችሁም። በቡራን በኩል ያለውን በእርግጥ ቡራ ዛሬ ቀስቀስ ብሎ ነበር፣ ቤተሰብ አይታችሁ ከሆነ ማለት ነው፣ ለመታረቅ አይነት የመጣ ነው ግን በጣም ያበሳጨው እንዴት ዳኒን አመንሽው እንዴት? እኔን ሳታሚኝ? እውነት ለመናገር ቤተሰብ ለፍቅረኛ ያሳምባል? ማለት የራሴ የምትሉ ሰው በሱ ካልታመናችሁ እና ታዲያ ዛጋ ፍቅር መባሉ ምን ትርጉም አለው? ማለት ዳኔን አምና ሀይሚዬ ያው ዓይኔን ነው ማምነው ብላለች። በእርግጥ ፍኮርስ ያየነውን ነው የምናምነው። ብዙ ጊዜ ግን ኢዴት መሆኑን ምን ያህል እርግጠኛለች? ሀይሚዬ የአንድ አመት ነገር እያመጣ ሶሻል ሚዲያ ላይ ቲቶክ ላይ የተለጠፈውን የእኔ ቆንጆ ብሎ ኮሜንት ላይ እየሰጠውን እኮ ነው አምቶ ያሳያትኝ እንዴት? ይሄ ኮ ፐብሊክ ነው እኛ ራሱ አይተናል በጣም ቆየ ነው ይሄን ካየን ሲጀመር ከዛ ቦታ ላይ ነው ወስደ የምታሳያት ለሃይሚና ራስሽን ማለት አሚሮሽን ጢቅ እያደረገው መሆኑ ማወቅ መቻል አለብሽ ሃይሚዬ ፕሊስ ሌላ እርምጃ አያደርስም ቡራም እንደተናገረው ፈልጎሽ ፈልጎሽ ይሆናል ነበር ያለው እኔ መጀመሪያ ተናግሬ ያለው ምን እየተፈጠረ እንደሆነ ምን ሊፈጠር እንደሚችል እያንዳንዱን ነገር እኔ አምጥቼ እነግራቸዋለሁ አዲስ ነገር አይደለም ቤተሰቦቼ እና እዚህ ጋር አንዱን ደግፎ አንዱን ጥሎ አንዱን አንጠልጥሎ አይደለም። እኔ ሪል ነገሩ ነው የምናገረው። ዛሬ ቪዲዮ እንዳለ መጨረሻ አካባቢ መጀመሪያ በጣም ተደስቼ ምናምስ ሲተቃቀፉ መልካም ዜና ሰማለሁ ብዬ ስጠብቅ፣ መጨረሻው ግን ጨጓራን የተላጠው ማለት በቃ መናናቅ ነበረ ከአንዳንድ የሚያሳየው ሲናገሩ እያንዳንዱ የሚሰጡት መልስ በጣም ይደብር ነበረ። ለማንም ይሄን ነገር ክልል ለማድረግ ሞክሩ፣ ወደ ራሳችሁ ተመለሱ። መንገዱን አታስፉት፣ ለማጥበብ ነው እንዲያውም። ጠላትን አጥባችሁ ከህይወታችሁ ማስወጣት ማራቅ፣ እሱን ማቃጠል ነው እንጂ የበለጠ እናንተ መንገድ እየከፈታችሁ ናግባ በግድ